ደርሰናል። 4ሻሻ ፌ ዘጠና አምስት ነጥብ አንድ ላይ ነው የምትገኙትኝ። ሌላኛውን ጉዳይ እንመልከት። በተለምዶ ቢግ ሲክስ የምንላቸው ክለቦች የበላይነታቸው እያበቃ ነው ወይ የሚለውን ጉዳይ እናንሳሄ። በዚህ ውድድር አመት ብቻ የሆነ አይመስልም። ባለፈው የውድድር አመትም ማንቸስተር ዩናይትድ ቼልሲ የአውሮፓ ሻምፒዮንስ ሊግ ስፍራን ይዞ አላጠናቀቁም አይደለም። ግን ደግሞ ሌሎቹ በተቃራኒ ና ቪላ አይነት ቡድኖች ና ኒውካስል በተደጋጋሚ እዚህ ስፍራ ላይ እየተገኙ ነው የሚገኙት። አሁን ደግሞ ኖቲንግሃም ፎረስት ለሻምፒዮንስ ሊግ የሚያሳትፈውን ውጤት ይዞ የሚጨርስ ይመስላል። በዚህ ውጤቱ እንመልከተው። ይህንን ጉዳይ የበላይነታቸው እያበቃ ነው ወይ የሚለውን ጉዳይ እንመልከት። አትላንትናም በዋይት ሃርት ሌን ቶተናምን አሸነፈና ወደ ሶስተኛ ስፍራ ተመለሰ። አሁን መጨረሻ ላይ በቅርብ እየተደረጉ ባሉ ጨዋታዎች ላይ መንሸራተት እያሳየ ስለነበር ፎረስት ከቻምፒየንስ ሊግ ስፍራ ሊወጣ ነው ወይ ዓመቱ ሙሉ እዛ ከከረመ በኋላ ሚል ስጋት ነበር። አሁንም አለ ያ ስጋት በእርግጥ ምክንያቱም ተቀራራቢ ነው የነጥብ ርቀቱ። በዛ ላይ ደግሞ እንዲሁ በመርሃ ግብር ደረጃ ከተቀሩት ለቻምፒየንስ ሊግ ስፍራ ከሚፎካከሩት ቡድኖች ቀለል ያሉ ጨዋታዎች የሚጠብቁት ኖቲንግሃም ፎረስት ነው በወረቀት ደረጃ። ችግር የሆኑት ግን እነዚህ ቀለል ያሉ ጨዋታዎች ናቸው፣ ምክንያቱም ጨዋታዎቹ ቀለል ሲሉ ልክ በትላንትናው መንገድ መጫወት አይችልም። ትላንትና እኮ ከአርባ ስድስተኛው ደቂቃ እስከ ዘጠናኛው ደቂቃ ድረስ አንድም ጊዜ በቶተናም ሳጥን ውስጥ ኳስ አልነቁ። በቃ መከላከል፣ ኦል አውት ዲፌንስ ነበር። ትንንሾቹን ቡድኖች ስትገጥሚ ግን ኢኒሽቲቭ መውሰድ፣ ያለ ማጥቃት ያለብሽ አንቺ ትሆኛለሽ ማለት ነው። ያኔ አስቸጋሪ ሆናል። ባለፈው ከኤቨርተን ጋር በእንደዚህ አይነት መንገድ ተቸግረው ነበር። ግን አሁን ስለ ፓተርን ስለሆነ የምናወራው እየተለወጠ ያለ ነገር አለ። ቢግ ሲክስ የሚባሉት ክለቦች አሁንም ቢሆን በአላቸው ትኩረት ባላቸው የፋይናንስ አቅም ከቴሌቪዥን በሚያገኙት ወይ በአውሮፓ ውድድሮች ላይ በመሳተፍ ከአከማቹት ሀብት በመነሳት ካየን ቢግ ሲክስ ሁሌም ቢሆን ቶፕ ሲክስ ማለት አይደለም። ቢግ ሲክስ የክለቦቹን ሳይዝ የሚያብራራ ነው። ግን ያ ቀስ በቀስ የአውሮፓ ውድድሮች ላይ ባለመሳተፍ ቻምፒየንስ ሊግ ላይ ባለመሳተፍ የሚገኙ በርካታ ሚሊዮን ዶላሮችን በማጣት ምክንያት በቢግ ሲክስ በሚባሉትና በተቀሩት መካከል ያለው የሀብት ልዩነት አሁን እየጠበበ መጥቷል። ለምሳሌ በዚህ ዓመት አሁን ያለው ስፍራ ሶስተኛ ላይ ያለው ኖቲንግሃም አራተኛ ላይ ያለው ኒውካስል የቻምፒየንስ ሊግ ቦታን ይዘው ያጠናቀቁ ማለት ማንቸስተር ዩናይትድ ቻምፒየንስ ሊግ ካልተሳተፈ ያው አቋራጩ ዩሮፓ ሊግ ነው፣ ግን በሊጉ አይሳተፍም ቶተናም የሚያተመሳሳይ እድል አለው ግን በሊጉ አይሳተፍም ወይ ሁለቱም አይሳተፉም ዩሮፓ ሊግን ካላሸነፉ በሚቀጥሉ አመት ማንም አያውቅም በሊጉ ግን አይሳተፉ ቼልሲም ላይሳተፍ ይችላል አሁን ወይም ወይ ማንቸስተር ሲቲ ላይሳተፍ ይችላል መቶ ሚሊዮን ነው የቻምፒየንስ ሊግ ወይ መቶ ሚሊዮን ዩሮ ወይ መቶ ሚሊዮን ፓውንድ ምናምን ነው ሲባል ማንቸስተር ዩናይትድ ያጣል ማለት ሚካስል ያገኛል ማለት ቶተናም ያጣል ማለት ኖቲንገም ፎረስት ያገኛል ማለት ነው ስለዚህ በየአመቱ እንደዛ የሆነ በሄደ ቁጥር አምናም ማንቸስተር ዩናይትድ ስላልተሳተፈ አምናም ቼልሲ ስላልተሳተፈ አምናም ቶተናም ስላልተሳተፈ ሌሎቹ የተሳተፉት ቡድኖች እነ ቪላ ከዛ በፊት ኒውካስል አሁን እንደገና በድጋሚ ኒውካስልና ፎረስት ወይ ራሱ አስቶን ቪላ ይሳተፋሉ ማለት፣ እነዚህ ክለቦች ሊያገኙ ይችሉት የነበረውን ገንዘብ እነዚዎቹ ይወስዱታል ማለት። የእነን ቢግ ሲክስ አባላት የሆኑት ወይ ከተቀሩት መካከል ያሉት ይሳተፋል። በፊት ግን ለምሳሌ ቶፕ ፎር በሚለው ከ2014 እስከ 2019 ባለው ጊዜ በአምስት ተከታታይ ሲዝኖች የመጀመሪያዎችን ስድስት ስፍራዎች ብንወስድ፣ ከአንደኛ እስከ ስድስተኛ ያለውን ስፍራ ብንወስድ በአራቱ ሲዝኖች ላይ ስድስቱ በተርታ ነበር የተቀመጡት። ይቀያየራል። የሆነ አመት ላይ ሊቨርፑል የሚሆንበት ስፍራ ማንቸስተር ናይትድ ከሚሆንበት ስፍራ አንደኛው ሶስተኛ ቢሆን በሚቀጥሉ አመት አንደኛው አምስተኛ ሊሆን ይችላል። ግን ኦርደሩ እንደዛ ነበሩ። ከስድስቱ ሲዝኖች በአራቱ የቢግ ሲክስ ቡድኖች ከአንድ እስከ ስድስት ያለውን ስፍራ ይዘው ያጠናቅቁ ነበር። ስለዚህ ሲዝኑ ሲጀመር ከቢግ ሲክስ ክለቦች መካከል ማን ከፍ ማን ዝቅ ይላል፣ ማን ሻምፒዮን ይሆናል፣ ማን ለቶፎር ይጫወታል ምናምን ሚለውን ነው መገመት የሚያስቸግረው እንጂ በአብዛኛው ቢግ ሲክስ ኢስታብሊሽ ያደረገ ነበር። አንድ ሲዝን ላይ ብቻ ነበር የተዛባው። ሁለት ሺ አስራ አምስት አስራ ስድስት የውድድር ዘመን ላይ ሌስተር ሲቲ ሻምፒዮን የነበረበት የውድድር ዘመን ያም የራሱ ማብራሪያዎች አሉት። የሌስተር በቃ በትውልድ አንድ ጊዜ የሚያጋጥም አይነት ተአምር፣ ቀድመሽ ልትተነቢው የምትችው አልነበርም። ምክንያቱም ሌስተር ሲቲ ከአንድ የውድድር ዘመን በፊት ፕሪምየር ሊግ አስር ጨዋታዎች እየቀሩት ሴፍ ከመሆኛ ቦታ በአስር ነጥብ ርቆ የተቀመጠ ቡድን፣ በቀደመው አመት በፕሪምየር ሊግ ለመቆየት እንኳ መጠነኛ ተአምር ያስፈልገው ነበር። ያንን ቡድን ማነው የፕሪምየር ሊግ ሻምፒዮን ይሆናል ብሎ ሊገምት ይችላል? ስለዚህ እሱ ደንበኛ አኖማሊ ነው፣ ማይተነቢው ነገር ነው ከዚያ ደግሞ በዛ አመት በ2014 15 የውድድር ዘመን የጆዜ ሞሪኞ ቼልሲ ግሩም እግር ኳስ ተጫውቶ በተለይ በመጀመሪያ ውድድር ዘመን አጋማሽ የፕሪምየር ሊግ ሻምፒዮን የሆነ ቡድን በሚቀጥሉ አመት ጆዜ ራሳቸው እያሰለጥኑት በክሪስማስ ሰሞን 14ተኛ ይሆናል ብሎ ማን ይገምታል? እነዚህ ሁለት ነገሮች ተፈጠሩና ያ የውድድር ዘመን የተለየ የውድድር ዘመን ነው፣ የ2015 16 የውድድር ዘመን አሁን ግን እየተዛባ ነው። ለምሳሌ ባለፉት ስድስት ሲዝኖች ከዚህኛውን ከጠቀስኩት ወቅት በኋላ ባሉት ስድስት የውድድር ዘመናት በአንድ አጋጣሚ ብቻ ነው ቢግ ሲክስ የሚባሉት የእንግሊዝ ትልልቆቹ ስድስት ክለቦች ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቼልሲ፣ አርሰናል፣ ሊቨርፑል፣ ቶተንሃም ከአንድ እስከ ስድስት ያሉን ስፍራ ይዘው ያጠናቀቁት ባለፉት ስድስት ዓመታት አንድ ጊዜ ብቻ ነው። ከዛ በስተቀር ግን ከአንድ እስከ ስድስት ባለው ስፍራ ውስጥ አንድ ወይ ሁለት የቢግ ሲክስ ክለብ ከዚህ ውጭ ይሆናል። አሁን በዚህ ዓመት ተጨማሪ ከቢግ ሲክስ ወይ ከቶፕ ሲክስ ስፍራዎች ውጪ የሚሆኑ ትልልቅ ክለቦች አሉ። የተረጋገጡት ማንቸስተር ዩናይትድና ቶተንሃም ናቸው። አሁን አስራ ስድስተኛ ና አስራ አራተኛ ስፍራ ላይ ያሉ፣ ሰላሳ ስምንት ሰላሳ ስድስት ነጥብ የያዙ አምስት ጨዋታ እየቀረው እንዲህ አይነት ነጥብ የያዙ ቡድኖች ናቸው። ግን አምናም ማንቸስተር ዩናይትድ ስምንተኛ ሆኖን ይጭር ከአምናም ይብስ አልመሰለንም ነበር። ነገሩ ብሷል። ስለዚህ ለዚህ ነው የቢግ ሲክስ የድሮ ተጽዕኖ እየቀነሰ መጥቷል፣ እና እንዲያውም ቢግ ሲክስ መባል አለበት ወይ አሁን የሚል ዲስካሽን ያለው አለ ወይ ቢግ ሲክስ መባል አለበት ወይ አገላለጽ ሁሉ ትክክል ነው ወይ የሚሉ ሰዎች አሉ። አንዱ የተለወጠው ነገር ምሳ ሚድል ክላስ የሚባሉ ክለቦች አሉ። ለምሳሌ ኒውካስል፣ ብራይተን፣ ብሬንፎርድ፣ አስቶን ቪላ፣ አሁን ቦርንመዝ፣ ምናልባት ፉልሃም እንዲህ አይነቱ ክለቦች የበለጠ ስማርት እየሆኑ መጥተዋል። አንዳንዶቹ ሀብት አላቸው። አሁን ኒውካስል ከመጣ በኋላ ቢግ ሰቨን መባል አለበት ነው የተባለው ወዲው። ምክንያቱም የኒውካስል ባለቤት የሳውዲ ኢንቨስትመንት ፈንድ ነው። በዓለም ላይ ከእግር ኳስ ብቻ ሳይሆን ከማንኛውም ስፖርት በጣም ሀብታሙ ኦነርሺፕ የኒውካስል ኦነርሺፕ ነው። በእነዚህ እንደፈቀዱት ገንዘብ በማያወጡበት ሕግ ምክንያት ኒውካስል ያሻውን ያህል ገንዘብ አላወጣም እንጂ ይህንን ቡድን ለመገንባት በአጭር ጊዜ ነው አራት መቶ ሚሊዮን ፓውንድ ያወጡት ብዙ ጊዜ ሳይፈጁም እነዛን ሁሉ ዝውውሮች ኢሳቅን፣ ጊመራይሽን፣ ቦትማንን፣ ኒክ ፖፕን እና ሌሎቹንም ሳንድሮ ቶናሊን አይነት ተጫዋቾች ሲያመጡ በአጭር ጊዜ በተቀላጠፈ ሁኔታ ይህንን ገንዘብ ያወጡት። ስለዚህ ኒውካስል አሁን የቢግ ሰቨን አባል መሆን አለበት እንደ አጠራሩም የሚያስፈልግ ከሆነ ያኖመንክላቸር የሚያስፈልግ ከሆነ ኒውካስልም እዛ ውስጥ መጠቀስ አለበት የሚሉ ሰዎች አሉ። የኒውካስል ከፍተኛ የፋይናንስ አቅም ነው። ግን ኖቲንግሃም ፎረስትም ከዚህ በፊት እንዳነሳ ነው ምሳት አስታወሽ እንደሆነ በግሪካዊ ቢሊዮነር ገንዘብ ኢንጀክት የሚደረግበት ፕሮጀክት ነው። ልክ ነው። የዚህ አመት ስኬታቸው ማንም ሰው አልገመተውም። አምናም ላለመውረድ ነው ይጫወት ነበር። ግን ኢቫንጀሎስ ማሪናኪስ የሚባሉት ሰው ኖቲንግሃም ፎረስት እንዲህ እንዲሆን ቀላል የማይባል በአንድ አመት ሰላሳ ምናምን ተጫዋች እስከ መግዛት የደረሰ ነው። ልክ ነው። ውድ አይደሉም ብዙዎቹ። ግን በመሀል ኤሌት አንደርሰን ለምሳሌ ባለፈው ቅድ ሀምሳ ነው የገዙት ትላንትና ቶተናም ላይ ሁለት ያንጎል ያስቆጠረው ልጅ ከኒውካስል ነገር ሀምሳ ሚሊዮን የተከፈለበት ወይ ሞርጋን ጊብስ ዋይት አርባ ነው እንደዚህ የተገዛው። እንዲህ አይነት በጣም ውድ ዝውውሮች አሏቸው፣ እንዲህ እንዲህ አይነት ውድ ዝውውሮች ፈጽመዋል። ስለዚህ ፎረስትም ቢሆን ገንዘብ ኢንጀክት የሚያደርግበት በኋላ እንዲያውም የገንዘብ አወጣጡ በጣም ብዙ በመሆኑ የተነሳ ፕሪሚየር ሊግ ነጥብ ሁሉ እስኪቀጠው ድረስ የደረሰ ኢንቨስትመንት ነበረው። ስለዚህ ትንንሾቹ ወይም ሚድል ክላስ አካባቢ ያሉት ቡድኖችም ብዙ ገንዘብ የሚያወጡ ባለ ሀብቶች አሏቸው። ናዋስ ሳዊሪስ የሚባሉ የቪላ ከፊል ባለ ድርሻ አሉ። በጣም ባለ ጠጋ ናቸው እሳቸው። ቪላም በቅርብ ዓመታት እንደምታየው የዛሬ ሶስት ዓመት ለማሰብ ይቸግር ነበር የቪላ ስብስብ እንደዚህ ይሆናል ብሎ ለማለት። ጥራት ያላቸው በርካታ ተጫዋቾች አሉት። ብዙ ገንዘብ አውጥተዋል። አስቶን ቪላዎችን ቢሆኑ ሌሎቹ ደግሞ ይሄ ዴታን መጠቀም ዴታ ሌድ የሆነ ምልመላ ለምሳሌ ብሬንፎርድ በዚህ ብሬንፎርድ እና ብራይተን ሁለት የቤቲንግ ካምፓኒዎችን በባለቤትነት የሚያስተዳድሩ ሀይለኛ የፖከር ተጫዋቾች ምናምን የሆኑ ሰዎች ናቸው እነዚህ ክለቦች ባለቤቶች የሆኑት። ስለዚህ የብራይተን ምልመላ ባለፉት ስድስት ሰባት ዓመታት በእንግሊዝ ተወዳዳሪነት ያለው አይደለም። ብራይተን በመሸጥ ብቻ ያገኘውን ገንዘብ እናውቃለን። ብሬንፎርድም ግን እንደዛ እየሆነ ነው። ብሬንፎርድ ገና ቻምፒዮንሺፕ በነበረበት ጊዜ ቴክኖሎጂን ሳይንስን እነዚህ ማርጅናል ጌኖችን በመጠቀም በጣም የሚደነቅ ነው። ቦርን መዝም ከአዲሱ ባለቤቱ በኋላ ይህንኑ መንገድ እየተከተለ ነው። ፉልሃምም እየሞካከረ ነው። ልክ እንደዚሁ ከሳጥን ውጭ ማሰብ የሚችሉ ሌሎች ክለቦች መጥተዋል። ትልልቆቹ ክለቦች ውስጥ የሚታየው ሚዲዮክሪቲ ያለ አይደለም። ማንቸስተር ዩናይትድ ውስጥ የምታዩ ባለፉት አስር ዓመታት የነበሩ የዝውውር ስተቶች አሉ። ትልልቅ የዝውውር ስተቶች፣ ብዙ ገንዘብ እያወጣ ሜዳ ውስጥ ጥቂት ውጤት ብቻ የሚያገኝ ክለብ ሲሆን፣ ሌሎቹ ደግሞ በጣም የተራቀቀ የቡድን ግንባታ መንገድን ይከተላሉ። ያ ደግሞ የበለጠ ማርጅኑን እያጠበበው እያጠበበው መጣ። ስለዚህ ቢግ ሲክስ አሁን በስም እንጂ ሜዳ ውስጥ ባለ ፉክክር እነዛን ስድስት ስፍራዎች ይዘው እያጠናቀቁ አይደለም፣ እየተቀየረ ነው። ምክንያቱም ሌሎችም የፕሪምየር ሊግ ክለቦች ሀብታም እየሆኑ ስለመጡ አሁን የፕሪምየር ሊግ ሀብት የስድስቱ ክለቦች ሀብት ብቻ አልነበርም። አንድ ጊዜ ተዚ ይለኛል፣ ጆናተን ዊልሰን ስለ ፖሴሽን ሲጽፍ ምን ይላል መሰል ከሁለት ሺህ አራት እስከ ሁለት ሺህ ስድስት ባለው ጊዜ ከሰባ ፐርሰንት በላይ የኳስ ቁጥጥር ብልጫ የተመዘገበባቸው ጨዋታዎች በሶስት ሲዝኖች ሶስት ጨዋታዎች ብቻ ነበሩ። የስታይል ጉዳይ ብቻ አይደለም፣ የሀብቱ ዲስፓሪቲ እንደዚህ ሰፊ አልነበርም። ያኔ የበለጠ ኮምፒቲቲቭ ነበር። አሁን ግን በየሳምንቱ ሰባ ፐርሰንት ፖሴሽን የሚዝ ቡድን ወይ በአንድ ወይ በሁለት ጨዋታ ታያለሽ። በሶስት አመት ሶስቴን ነበሩ። ከሁለት ሺህ አራት እስከ ሁለት ሺህ ስድስት ባለው ጊዜ ኦፕታ የፖሴሽን ዴታ መያዝ ከጀመረበት ጊዜ በኋላ ማለት ነው። አሁን በየሳምንቱ ታያለች። ምክንያቱም የሀብቱ ጋፕ ሰፋና፣ ያኔ ምን አይነት ክፍፍል ነው ይሄ? ዛሬው አምስት ስድስት አመት የነበረ አርቲክል። በኋላ ምን ሆነ መሰለች? ከዛ በኋላ ቅድም ያልኳቸው ዴቨሎፕመንቶች ተፈጠሩ። ኒውካስል አዲስ ባለቤት አለው። አስቶንቪላ አዲስ ባለቤት አለው። ብራይተን አሁን ባለፈው አመት ባለፈው ጥርና ባለፈው ክረምት በተፈጸሙ ዝውውሮች በአለም ላይ ከባየር ሚኒክ፣ ከባርሰሎና፣ ከሪያል ማድሪድ፣ ከኢንተር በላይ ብዙ ገንዘብ ያወጣው ብራይተን ተደምሮ ማለት ነው እነዚህ አራቱ ብራይተን ብቻውን። ብራይተን ራሱ ባለፉት አመታት በተከተላቸው በጣም አዋጭ ፖሊሲዎች ምክንያት ሀብታም። ባለፈው ክረምት የብራይተንን ያህል ገንዘብ ያወጣ ኮ የለም። ሁለት መቶ ሚሊዮን ያወጡት በአንድ ከሁለት መቶ ሚሊዮን ፓውንድ በላይ ነው ያወጡት። ስለዚህ አሁን እንደ የሆነ አንድ የእንግሊዝ ሀብታም ክለብ ብቻ ከሌሎቹ የበለጠ ገንዘብ አያወጣ። ይሄ ደግሞ ያለውን የኳሊቲ ጋፕ እያጠበበው መጣ። በብራይተንና በቼልሲ መሀል አሁን የድሮ አይነት የስኳድ ኳሊቲ ልዩነት የለም። ብዙ የብራይተን ተጫዋቾች ወደ ቼልሲ የመጀመሪያ አስተላለፍ ውስጥ መግባት ይችላሉ። ሚቶማ ይሁን ጆዋ ፔድሮ፣ ወይ ሌላ ተጫዋች ወይ ካርሎስ ባሌባ ወይ ሌላ ተጫዋች በእርግጠኝነት የቼልሲ ላይን አፕስ መግባት ወይ የሌላ ትልቅ ክለብ ላይን አፕስ መግባት ይችላሉ። ምክንያቱም አሁን እነዚህ ክለቦች ውስጥ ያለው ኳሊቲ በጣም ከፍተኛ ገንዘብ አላቸውና ደ ቤስት ን ኳሊቲ ማምጣት ይችላል። ይሄ ደግሞ በቀጥታ ልዩነት ያመጣል። በእርግጥ በፕሪምየር ሊግ እና በሌሎችም ሊጎች ዋናው ከውጤት ጋር ቀጥተኛ ግንኙነት ያለው ፋይናንሽል ስታቲስቲክስ የዌጅ ስታቲስቲክስ ነው። ከዝውውር ገንዘብ በላይ ክለቦች የሚከፍሉት የገንዘብ መጠን ለደሞዝ የሚያወጡት መጠን ነው ዋናው ኢንዲኬተር። አሁንም ትልልቆቹ ስድስት ክለቦች ከተቀሩት ክለቦች የበለጠ ይከፍላሉ። ግን ደግሞ ቅድም እንዳልኩት ከዚህ ከገንዘቡ ባሻገር ብዙ የምልመላ አካሄዳቸው፣ የዴታ አጠቃቀማቸው፣ የአድቫንስ ዴታ አጠቃቀማቸው እየተሻሻለ እየረቀቀ የመጡ ብዙ ክለቦች አሉ። ሌላ ግን አንድ የተፈጠረው ነገር ምንድ ነበር መሰለሽ? ባለፉት ሁለት አመታት ሁለት ሶስት አመት የመጡት ቡድኖች ተመልሰው ይወርዳሉ። አሁን በፊት እንደዚህ አይነቶች አሁን ሌስተር፣ ኤብስዊች፣ ሳውዝሀምተን የዘንድሮ አይነቶቹ ቡድኖች አሉ። አምናም የነበሩት በርንሊ፣ ሼፊልድ። ከእነዚህ ቡድኖች ስድስቱ ቡድኖች አብዛኛውን ጊዜ ዘጠና ፐርሰንት የሚሆነውን ያሸንፉ ነበር። የተቀሩት ሌሎቹ አሁን ይሄ ሚድል ክላስ የሚባሉት ከአስራ ሰባት እስከ ስምንት አካባቢ ያሉት ቡድኖች ግን የትልልቆቹን ክለቦች ያላ አይወስዱም። አሁን አሁን ሳውዝሀምተንን ማያሸንፍ ማን አለ? ሁሉም ያሸንፋል። ስለዚህ ቼልሲም ስድስት ነጥብ ቢወስድ ብራይተንም ስድስት ነጥብ ይወስድ ይሄ አይነት ጋፕ የለም። አሁን አየሽ በትንንሾቹ ቡድኖች ሁሉም ነው የሚያሸንፈው። ምክንያቱም እነዚህ ትንንሾቹ ቡድኖች በጣም ደካማ ሆነዋል። ለምን ደካማ ሆኑ? የፔሳር መኖር ክለቦች አሁን ለአሁን ለመትረፍ ልምዱ ይጠቅመኛል ብለው ደሞዙ ከፍተኛ የሆነ የ ሰላሳ ሁለት ዓመት ተጫዋች ማስፈረም ትተዋል። ወጣት ተጫዋች ነው የሚያስፈረሙት። ወጣት ተጫዋች አስፈረምሽ ማለት ኢሚዲየት ውጤት አታመጭ። ለወደፊቱ ለፊውቸር ተብሎ ነው ተጫዋቹ የሚመጣው። ለምሳሌ ሮሜዮ ላቬያ መጣ ገና ለሲቲ አንድም የፉክክር ጨዋታ ሳያደርግ ነው ወደ ሳውዛምተን የሄደው። ሳውዛምተን ወረደ። በእርግጥ ግን ከዚያ ተጫዋች ዝውውር ብቻ ሰላሳ ምናምን ሚሊዮን ፓውንድ አገኘ። ሳውዛምተን እንደዚህ አይነት የክለቡን የወደፊት ፊውቸር ሰስቴን ለማድረግ የሚጠቅሙ ዝውውሮች ላይ ስላተኮሩ ለአሁን የሚሆን የተዘጋጀ ቡድን የላቸው። አብዛኞቹ ቡድኖች አሁን በቀደም አርስናልን የገጠመውን የኤፕስዊችን ላይናፕ ብታይ በፍጹም ስንቱ ተጫዋች ፕሪሚየር ሊግ ይቀራል? ከዚ ደሞ ሊያም ደላፕንም ቤንች አድርጎት ስለነበር ማን ይቀራል ፕሪሚየር ሊግ ውስጥ? ከዛ ኤፕስዊ ኳሊቲው ዝቅ ያለ ነው። አሁን እነዚህን ሁሉም ማሸነፍ ጀመረና የድሮ የቢግ ሲክስ ክለቦች ፕሪቪሌጅ የሆነ ነገር ጠፋ ማለት ነው። ሁሉም እየሄደ ያሸንፋቸው ማለት ያሸንፋቸዋል፣ ግን ሌሎቹም እነ ፉልሃምም ነ ብሬንፎርድም እነ ቦርንመዝም አስቶንቪላም ኒውካስልም፣ ኖቲንግሃም ፎረስትም እነዚህን ቡድኖች ያሸንፋሉ። ይሄ አንድ አድቫንቴጅ ነበር፣ የአድቫንቴጅ የለም አሁን። በዚያ መሀል ግን ትልልቅ ክለቦች ደግሞ የራሳቸው ሜስ አለባቸው። ለምሳሌ ከ2018 ወዲህ ያለውን እንደው የበለጠ ቢግ ሲክስ ስትሮንግ ሆል እየጠፋ መጣ የሚባለው። ከዚያ ወዲህ ያለውን ከ2016 ወዲህ ያለውን ብታይ ማንቸስተር ናይትድ አሌክስ ፈርጉሰንን መተካት አቅቶት ሪቮልቪንግ ዶር የሆነበት ተጫዋች ይመጣል ይሄዳል፣ አሰልጣኝ ይመጣል ይሄዳል። ደንበኛ የስፖርት ዳይሬክተር የለውም አሰልጣኝ ማን ነው። ሰር ጂም ራትክሊፍ እንዳሉት ደግሞ ጨራሽ ዴታ ቤዝ የሚባል ነገር የለው ማንቸስተር ዩናይትድ አሉ። ማንቸስተር ዩናይትድ ፌመስ የሆነ ኢንስቲትዩሽናል ክራይሲስ ውስጥ ነው ያሳለፈው። በዚያ መሀል አርሰን ቬንገርን የመተካት ዕዳ ነበረበት አርስናል። ለ ሀያ ሁለት አመት ክለቡን ያሰለጠነው አሰልጣኝ መጨረሻ ላይ አርቴታ ፎርሙላውን እስኪ ያገኘው ድረስ ደግሞ ብዙ የመባከን አመታት ነበሩ። በዚህ መሀል ቶተንሃም ስቴዲየም ገነባ። የስቴዲየሙ ግንባታ ደግሞ የክለቡን የኢንቨስትመንት ሀይል ገደበው ማለት ነው እና ሌሎች ደግሞ የዳን ሌቪ አሰልጣኝ ቅጥሮቻቸው የዝውውር የሀሪኬን መልቀቅ የምን የፈጠሩት ደግሞ ልዩነት አለ። እሱ እያንዳንዱ ክለብ ኢንዲቪጁዋሊ መታየት አለበት። በእርግጥ ግን ደግሞ በፊት የነበረው አይነት አሁን በፊት መጀመሪያ ምን ነበር መሰለሽ? በእንግሊዝ ቢግ ቱ ነበር። አሌክስ ፈርጉሰን የማንቸስተር ዩናይትድ አሰልጣኝ ሆኑ። የሚገርምሽ የመጀመሪያው ሲዝን ላይ ማንቸስተር ዩናይትድ የፕሪሚየር ሊግ ሻምፒዮን የነበረበት የመጀመሪያው 1992/93 ሲዝን ላይ ከአንድ እስከ አምስት የጨረሱትን ቡድኖች ብትወስ እጂ ማንቸስተር ዩናይትድ፣ አስቶን ቪላ፣ ኖርዊች፣ ብላክበርን፣ ኪውፒአር ነበሩ። ከዛ ከመጀመሪያዎቹ ሰባት አመታት አምስቱ ማንቸስተር ዩናይትድ አሸነፈ። በመሀል ጃክ ዎከር የሚባሉ ባለጠጋ መጡና እነ ቲም ሼርውድ አለን ሺረር የነበሩበትን ብላክበርንን ኬሊ ዳልግሊሽ የሚያሰለጥነው ብላክበርን የፕሪሚየር ሊግ ሻምፒዮን ሆነ። ከዛ በስተቀር ማንቸስተር ዩናይትድ ነበር፣ ዶሚናንቴ ነበሩ እና ቢግዋን ነው የሚባለው ይ ማንቸስተር ዩናይትድ ነው ዶሚናንቴ ነበር። ከዚያ ቬንገር መጡ አርሰን ቬንገር መጡና ወደ ቢግቱነት ተለወጠ። እና የመጀመሪያዎቹ ስምንት ዓመታት የመጀመሪያዎቹ ከቬንገር የመጀመሪያ ፉል ሲዝን ጀምሮ አብራሞቪች ከመጡበት ጊዜ ድረስ በማንቸስተር ዩናይትድ አራት አርሰናል ሶስት ዋንጫ ነበር የወሰዱት። አንደኛ ሁለተኛ፣ አንደኛ ሁለተኛ የሆኑ ነበር የሚፈራረቁት። በዚያ መሀል አርሰናል አራት ኤፍ ኤ ካፕ አሸንፏል። ማንቸስተር ዩናይትድ ሶስት ኤፍ ኤ ካፕ አሸንፏል። ማንቸስተር ዩናይትድ በዛ መሀል ቻምፒየንስ ሊግ አሸንፏል። የአውሮፓ ውድድር አርስናል የዩሮፓ ሊግ ፋይናሊስት ነበር። በቃ ቢግ ቱ ነበሩ ያኔ፣ ትልልቆቹ ሁለት ነበሩ። ከዚያ አብራሞቪች መጡና የእንግሊዝን እግር ኳስ ላንድስኬፕ ቀየሩት በአንድ ክረምት። ያኔ የዛሬ ሀያ ሁለት አመት መቶ ሀምሳ ሚሊዮን ወጡ በአንድ ክረምት፣ የዛሬ ሀያ ሁለት አመት። ኢማጂን ብራይተን አሁን ሁለት መቶ አወጣ ምናምን ብለን እናደንቃለን፣ ግን የዛሬ ሀያ ሁለት አመት እንደዛ ነበር የሆኑ። ግን ከቼልሲ በፊት ጀራርድ ሁሊ የሊቨርፑል ሬጉላር ሶስተኛ መሆን ጀምሮ ነበር። እንዲያውም ኦልተርኔቲቭ ትሬብል የሚባለው ኢሮፓ ሊግ ፌ ካፕና ሊግ ካፕን አሸንፈው ትሬብል ሰሩ። ማይክል ኦወን የባሎንዶሮ አሸናፊ ሆነ በዛ አመት። ስለዚህ ሊቨርፑል ቼልሲ ተፈጠሩና ከአርስናልና ማንቸስተር ዩናይትድ ጋር ቢግ ፎር ተባለ። ከዚያ ትንሽ ቆይቶ ሁለት ሺ ስምንት ደግሞ አቡዳቢዎች እንደዚሁ ከከፍታ መዋለን ዋይጋ መጡና ማንቸስተር ሲቲን ላለመውረድ ከሚያጣጠር ክለብነት ወደ ሱፐር ክለብነት ድንገት ቀየሩት። የመጀመሪያ ዝውውራቸው ከቼልሲ ጋር ተፎካክረው ሮቢኞን መቀማት ነበር። ቼልሲ ፈልገው ነበር። ቼልሲ ስታብሊሽድ ፓወር ነው ያኔ። ሲቲ ገና አፕካሚንግ ፓወር ነው፣ ግን ሮቢኞን ወሰዱባቸው። ከቢግ ፎር ክለብ ወሰዱ ማለት ነው። እና ሲቲ አምስተኛው ፓወር ሆነ። የቶተናም እድገት የበለጠ ኦርጋኒክ ነው። ቶተናም እንደነዚህ ክለቦች ያሸነፈ አልነበርም። ግን ቶተናም ለምሳሌ በቃ ከደረጃ ሰንጠረዥ ወገብ አካባቢ ምናምን ይሆን ነበር ሰስቴንድ ለሆነ ጊዜ መደበኛ የቻምፒየንስ ሊግ ቡድን ያደረጉት ሀሪ ሬድናፕ ናቸው ማርቲን ዮል ለሁለት ተከታታይ አመት አምስተኛ እንዲጨርሱ ያደረጉት ከዛ ሬድናፕ መጡና የቶፕ ፎር ቡድን ያደረጉት ፖርቼቲ ኖ የበለጠ ኤስታብሊሽ አደረገ ቀስ በቀስ ነው ቢግ ሲክስ የሚባለው ነገር የመጣው አሁን ቀስ በቀስ ነው ቢግ ሴቨን ቢግ ኤት የሚባል ነገር እየተፈጠረ ያለው እኔ አሁን በቢግ ኤት አለን የምለው ኒውካስል ና ሶንቪላንዛ ውስጥ ጨምራለሁ ፎረስት ምን ያህል ሰስቴን ያደርጋል የሚለው መታየት አለበት ምን ለምሳሌ ኒውካስል ሻምፒዮንስ ሊግ ማን ነው አስቶን ቪላ ሻምፒዮንስ ሊግ ሩብ ፍጻሜ ድረስ ደረሰ ማለት ብዙ ሚሊዮን አገኘ ማለት ነው። ሌሎቹ ክለቦች ማያገኙት የፋይናንሻል ጋፕ አሉ። ስለዚህ አሴንሲዮን ማምጣት ይችላል። የአሴንሲዮን ደሞዝ መክፈል ይችላል። የራሽፎርድን ደሞዝ መክፈል ይችላል። የአክሰል ዲሳሲን ደሞ ከቼልሲ ከማንቸስተር ዩናይትድና ከፔጅ ነው ወሰዳቸው። እነዚህ ወይም ከዶርትሙንድ ነው ማለንን ያመጣ። ከሆፈናየም ወይም ከሎሪዮ ምናምን አይደለም እያመጣ ያለው ትልልቅ ክለብ ውስጥ ኦኬ፣ በጥሩ ሁኔታ ውስጥ የነበሩ አይደሉም ግን ሁለት መቶ ሀምሳ ሺህ ፓውንድ ሶስት መቶ ሺ ፓንድ የሚከፈላቸውን ተጫዋቾች ደሞዝ አምጥቶ መክፈል የሚችል መሆን ጀምሯል። ምክንያቱም የቻምፒየንስ ሊግ ገንዘብ ቀላል አይደለም። የቻምፒየንስ ሊግ ገንዘብ ቀላል አይደለም። ስለዚህ በዚህ ምክንያት ቢግ ሲክስ እና በሌሎችም ተጨማሪ ምክንያቶች እያንዳንዱ ክለብ ባለፉት አስር አመታት ባሳለፈውም የራሱ ድካም ምክንያት እየተቀየረ መጥቷል። ስለዚህ ቢግ ሲክስ ቢግ ሲክስ ናቸው አሁንም፣ ለጊዜው ግን የቶፕ ሲክስ ቦታዎችን እንግዲህ እያያዙ አይደለም።